ርሃፍና ሰላም ሰላም፣ እንዴት አመሻችሁ? ተከታታዮች ተከብራችሁ አለም ተከታታይ የምትገኙ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። እስቲ ገባ ገባ በሉና፣ ሀሳብ ሼር ደራረግ

የድሮ ደህና ነው ግን አንዳንዴ ወዚህ ያመጣል። ሰላም እንዴት አመሻችሁ? ሰላም ናችሁ ወይ? እስቲ ላይክ በማድረግ ጨምሩ። እንዴት አመሻችሁ? ሰላም አመሻችሁ። እንኳን በሰላም መጣችሁ። ወልካም በነገራችን ላይ ቻናል ያላችሁ ልጆች ገብታችሁ ቪዲዮ አይታችሁ ኮመንት አስቀምጡ። ኮመንታችሁን አይቼ እኔም ቤታችሁን ጆይን ማድረግ እችላለሁ ማለት ነው። ያልበለዚያ አላገኛችሁ አልችልም። እዚህ ላይ ኮመንት ብታረጉልኝ አላገኛችሁም። አንድ ቪዲዮ አይታችሁ ሁለት ደቂቃ እንደዛ አይታችሁ ከዛ ቤተሰማሆን ከዛን የምስነቼ ቤተሰሙናቸዋለሁ ታይዞ ማደግን እንልመድ። እና ርዕሴ ላይ እንዳያችሁት ደግሞ ዩቱብ መክፈትን አትፍሩ፣ ክፈቱ፣ እንስራ፣ አብረን እንደግ። ሄሎ ሃይ ያሚ የሚ እንዴት አመሸሽ ውዴ፣ ሰላም ነሽ? እንዴት ነሽ? አም ገድ ሃው አር ዩ ያሚ፣ ዩቲዩብ ቻናል አለሽ? ከሌለሽ ክፈጂ፣ ስሪ ዛሬ ባይሳካ ነገ ይሳካል። እና ጥሩ ነው፣ ድምጽ ይሰማል። እስቲ ኮሜንት ላይ አሳውቂ። ጥራት አለው ኦር እንዴት ነው? ቴንክ ዩ ዌልካም ቱ ማይ ቻናል። እስቲ ላይክ አድርጉ። አንድ ሰውም ላይክ አላደረገም፣ አራት ሰው ይታየኛል። እስኪ ላይክ አድርጉ። ላይክ ስታደርጉ ሌላ ሰው ጋር የመድረሱም ቻንስ አለው። አንደኛ ደግሞ ብርታት ይሰጣል። የስ ፎር ዋት ያሚ ዩ ሃቭ ዩቲብ ቻናል ኦር ዋት ሰድ የስ ይ ሃቭ ዳት ኢዝ ጉድ ኢፍ ዩ ኖት ዩ ሹድ ኦፕን ኦኬ። በጣም ብዙ የሚያስተምሩ ቪዲዮዎች አሉት። መማር መማር መማር ከዛ በራሱ መንገድ ይመጣላቸዋል። ይሄ ይሄ ይሄ ቻናል ራሱ ይሄ ላይቭ መግቢያ አልነበረም። በእውነቱ ከሆነ ም ቪዲዮቼ ላይ እናገራለሁ። ይሄ ላይቭ መግቢያ በስትሪም ያርድ ነበር። ይሄ ደግሞ ለታይም ያገለግላል። ሞኒታይዝ ለመሆን ትልቁ ሀርድ የሚሆነው ሰዓትና ሰብስክራይብ አንድ ሺህ ሰብስክራይብ ማምጣቱ ነው። ከዛ አዲያ ነው አንዴ ሰው ጋር ከደረሳችሁ በጣም መልካም ነው። ናበርቱ እንበርታ። በተለይ ሰዓት ያላቸው ልጆች በእውነት በጣም በጣም መስራት ይጠበቅባቸዋል። በእውነቱ ከሆነ ሰዓት ማለት ሰዓት ነው። ትንሽ ለመጀመሪያ አካባቢ በተለይ በጣም እጅግ ሰዓት ያስፈልጋል፣ ነገሮችን ለመማር ለማወቅ፣ ቪዲዮችን ለማየት። ለምን ሰምተን ብቻ የምንሰራው ነገር ስላልሆነ ቪዲዮችን አይተን ከዛ እሱን አንድርስታንድ ካደረግን በኋላ ነው አፕሎድ እንዴት እንደምናደርግ እሱ እሱን መማር ይጠበቅብናል። በርቱ ነው የምላችሁ በእውነቱ እና አንዳንድ ልጆች ደግሞ ትከፍቱታላችሁ ግን በቪዲዮ መውጣት አትችሉም። በጣም ደስ የሚል ነገር ነገሮችን እያላችሁ በቪዲዮ ሞድ ነው፣ በቪዲዮ ከጓደኞቼም አላችሁ። በእውነቱ ከሆነ ቪዲዮ እናንተ ጋርም ይደርሳል። በጣም ጥሩ ነገር እየሰራችሁ በቪዲዮ እንደዚህ ወጥቶ መናገሩ የሚከፍዳችሁ ልጆች አላችሁ፣ አትፍሩ። በእውነት ምንም ያስፈራ ነገር የለም። ኖርማል ነው እኮ ለመጀመሪያ ስጀምሩ ሊያስፈራ ይችላል። ካሜራ ፊት ሆኑ ማውራቱ፣ ምን ማድረጉ፣ ግን ትንሽ ይሆናል አንድ ሁለት ቪዲዮ ከሰራችሁ በኋላ በራሱ ጊዜ ሞራላችሁ ይመጣል። ሰው አትፍሩት። ቲክቶክ ላይ የማትፈሩት እዚህ ላይ ትፈሩታላችሁ፣ አይደኑ? ቲክቶክ ላይ ግን ብዙ ሰው አይፈራም ቪዲዮ ለመስራት። አይደኑ ወይ? ያ ሚቲንግ ይሄንን ታብታቡ ችግር የለውም። ውዴ አመሰግናለሁ በጣም እና በርቺ። አንቺ ክፈጂ። ካልከፈትሽ እንዳልኩሽ ክፈጂ። ከከፈትሽ ደግሞ በርትተሽ ስሪ። አይታወቅም፣ ነገ ነገሮች ይቀየራሉ። ሰው ነው። አንደኛ ውጤታማ ባንም ራሱ ነገሮችን ለማወቅ ይረዳናል። በነገራችን ላይ ይቱ ኦኬ ወደፊት የሚለውን ወደዚህ አስጠቂውና ወደፊት ኦፍ ያን ካሁኑ ብትማሪ ነገሮችን ያውቅሽ ብትሄጂ ስትከፍቺ በጣም ኢዚ ሆነ። አልገባሽ አይደለ? ሰላም ዘቢብ፣ ዩቱብ ውዴ፣ እንዴት ነሽ? ሰላም አመሸሽ ወይ? እግዚአብሔር ይመስገን። እንኳን በሰላም ወደ ቤት የመጣሽ ብያለሁ። ሰላም ነሽ ቤተሰብ፣ ካልሆንሽ ቤተሰብ ሁኚ። ዘቢብ ቴንክ ዩ የእኔ ወደ አመሰግናለሁኝ። እንዴት ነሽ? ኮመንት አስቀምጭልኝ። የሆነ ዩቱብ ኦኬ ቴንኪ ዩ ኒውት አመሰግናለሁ። እያወራው ያለሁት ስለ ዩቱብ ነው። አት ማለት ዩቱብ ያልከፈቱ ልጆች አትፍሩ ክትፈቱ፣ የከፈታችሁም ደግሞ በእርትዳ ነው ምንስራ፣ እንተጋገዝ ማለት እንዴት ነው? እኛ በእውነቱ ከሆነ ተደጋግፈን የመስራት ከላይ ያሉትን ብቻ ነው እንጂ የምንከተለው እርስ በርስ የመበረታታት ነገር አይታየኝም በእውነቱ ከሆነ እሱን ግን ብንቀርፎ በእውነት በጣም እሺ ውድ እኔ ኮመንት ዩቲዩብ ላይ ግቢና የሆነ ኮመንት አስቀምጪልኝ። በዚህ ላይ ላገኝሽ አልችልም፣ ገባሽ? ላይቭ ላይ ስለሆንኩኝ እዚህ ጋር ላገኝሽ አልችልም። ግን ቪዲዮ የስር ኮመንት ካስቀምጪ አም ሹር እመጣለሁ። ይሄን እሺ፣ እኔ ውድ። አሁን በእውነት እስቲ አሁን ስታዩ ማን ኖር እርስ በርስ እንደዚህ እኛ በተለይ በስደት ያለን ልጆች ሀይ በጣም ሌብላቸው ኦን ከሆነ ጋር ነው ያለ ነው። ገባሽ ሁላችንም፣ ግን እኔ አንቺ እንደዛ መተጋገዝ የለም። አይ ዶንት ዋይ እስ ዩ ዲ እንደምታውቂ ቪዲዮ አንድ ሁለት ደቂቃ ሶስት ደቂቃ አይተሽ ከዛ እንዳይነሳብን ማለት ነው። ሞኔታይዝ ሆነሻል። ዘቢብ ሞልተሻል። በርቺ። እና ዩቲዩብስ ገብቼ አያለሁ እኔ። ማን ነው ለኛ ብቻ እኮ ለኛ ብቻ ያረባገርም ቤት ስራ የተሰጠን ነገር የለም። በእውነት በጣም በጣም ውጤታማ የሆኑ ዩቲዩበሮች አሉ። ኦኬ ገና ነሽ፣ በርትሽ ስሪ። እና ደግሞ ላይቭ፣ ይሄ ላይቭ ግቢ፣ ለሰዓት ይረዳሻል። ሰዓትሽ ካልሞላ ይህ ሰዓት ሊረዳሽ ይችላል። ሰው ከገባለሽ ቪው እንኳን ሞኔታይዝ እስከምትሆኝ ችግር የለውም፣ ግን ለሰዓት ይጠቅምሽ ይሆናል። ገባሽ እና ግሩፖች ካሉ ምናምን ጆይን አድርጊ። በጣም ትልቁ ቻለንጅ ሞኔታይዝ እስከምትሆኝ ነው። እሱን ግን በነገራችን ላይ የሆነ ሰው ጋር የሚደርስ ቶሎ ማደግ የሚችል አይዲያ ካለሽ ቀላል ነው። ማለት በሳምንት ውስጥ ሞኔታይዝም ሆኑ አሉ አይደለ? የሆነ እንትናቸው ጥሩ ሆኖ የሚያቀርቡት ነገር ጥሩ ከሆነ ተወዳጅነት ካለው ሰው ጋር ከደረሰ ወይነት ወደ አሁኑ ሞኔታይዝ ይቅርታ፣ አስወጥቶኝ ነበረል

ሰላም፣ እንዴት አመሻችሁ? እንኳን በሰላም መጣችሁ።